ሚዲያ በአማራ ክልል ምስራቅ ጎጃም ዞን የፋኖ ታጣቂዎች ባደረሱት ጥቃት በርካታ የመንግሥት ጸጥታ ኃይሎች ተገደሉ። በቅርቡ በመንግሥት የተገደለውን የኦሮሞ ነጻነት ሠራዊት አመራር ጃል ሾዴን ሞት ለመበቀል ጥቃት እየተፈጸመ መሆኑ ተሰማ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በኢትዮጵያ በግጭቶች ምክንያት ከትምህርት ገበታ ውጭ የሆኑ ተማሪዎችን በተመለከተ የዩኒሴፍን አሃዛዊ መረጃ አልቀበለውም አሉ። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል በኢትዮጵያ እየተከናወነ ያለው የኮሪደር ልማት በሚሊዮኖች የሚቆጠሩ የከተማ ነዋሪዎችን በተፈናቃይነት ስጋት ውስጥ ከቷቸዋል አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቅርብ ጊዜያት ወዲህ በሌሎች የሃይማኖት ተቋማት ጥቅም ላይ ሲውሉ የሚታዩትን ንዋየ ቅድሳት በብቸኝነት መጠቀም የሚያስችላትን የአእምሮ ንብረት ምዝገባ አከናወነች። አሜሪካ በኤርትራ አስመራና በደቡብ ሱዳን ጁባ ያሏትን ጨምሮ አስር ኤምባሲዎቿን ልትዘጋ መሆኑ ተነግሯል። የአዲስ አበባ የታክሲ ተራ አስከባሪዎች በሌላ አዲስ በተደራጁ ወጣቶች ሊተኩ ነው። ሰላም ጤና ያስጥልን። የተወደዳችሁ የማግስት ሚዲያ ተከታታዮች እነዚህ ለዛሬ የተዘጋጁላችሁ መረጃዎች ናቸው። አብራችሁን ቆዩ። በአማራ ክልል ምስራቅ ጎጃም ዞን የፋኖ ታጣቂዎች ባደረሱት ጥቃት በርካታ የመንግስት የጸጥታ ኃይሎች ተገደሉ። በአማራ ክልል ምስራቅ ጎጃም ዞን ቢቡኝ ወረዳ ድጎ ጽዮን ከተማ እሁድ ዕለት የፋኖ ታጣቂዎች ባደረሱት ጥቃት በርካታ የመንግስት ጸጥታ ኃይሎች ተገደሉ። በርካታ ታጣቂዎች በዕለቱ ጠዋት ላይ በአምስት አቅጣጫዎች ወደ ከተማዋ እንደገቡ የገለጹት ምንጮች የመንግስት የጸጥታ ኃይሎች በሚገኙባቸው ካምፖችና ምሽጎች ላይ ጥቃት መፈጸማቸውን ከምንጮች መረዳቷን ዋዜማ ዘግባለች። ከፋኖ ታጣቂዎች ሁለት መሞታቸውን እንደተረዱና ታጣቂዎቹ የገደሏቸውን የአካባቢው ተወላጅ ሚሊሻዎች በቤተ ክርስቲያን እንዳይቀበሩ ጫና ሲያደርጉ እንደነበር ምንጮች ገልጸዋል። ጥቃቱን ተከትሎ የመከላከያ ሰራዊት ለጥቃቱ አጸፋ በሚመስል መልኩ መንገድ ላይ ንጹሐን ነዋሪዎችን መግደላቸውን ዋዜማ የደረሳት መረጃ ያመለክታል። ከጥቃቱ በኋላ ወደ አጎራባች ከተሞችና ወደ ባህር ዳር የሚደረግ የትራንስፖርት የትምህርትና የንግድ እንቅስቃሴዎች መቋረጣቸውንም ምንጮች ገልጸዋል። በቅርቡ በመንግሥት የተገደለውን የኦሮሞ ነጻነት ሠራዊት አመራር ጃል ሾዴ ሞትን ለመበቀል ጥቃት እየተፈጸመ መሆኑ ተሰማ። በኦሮሚያ ክልል ምስራቅ ወለጋ ዞን ሀሮሊም ወረዳ የኦሮሞ ነጻነት ሠራዊት እየፈጸመ በሚገኘው የበቀል ጥቃት 29 ንጹሐን ዜጎች መገደላቸውን ከስፍራው የወጡ መረጃዎች አመልክተዋል። የኦሮሞ ነጻነት ሠራዊት አመራር የሆነው የኩምሳ ድሪባ ወይም ጃልመሮ የቅርብ ሰው መሆኑ የሚነገርለትና በታንዛኒያ ከመንግሥት ጋር በተደረገው ድርድር ተሳታፊ የነበረው ጃል ሾዴ በመንግሥት በተፈጸመ ጥቃት መገደሉ ይታወሳል። ጥቃቱ ከዚህ ቀደም የኦሮሞ ነጻነት ሠራዊት አባል የነበሩና ከርተው መረጃ አውጥተዋል ተብለው የተጠረጠሩ ግለሰቦች ቤተሰቦችን ኢላማ ያደረገ ነው ተብሏል። የበንዲ እንዳለ የኦሮሞ ነጻነት ሠራዊት በይፋዊ የማህበራዊ ትስስር ገጹ አዲስ ዘመቻ መጀመሩን አስታውቋል። ከትላንት ጀምሮ የተጀመረው ዘመቻ ዘመቻ ሺህ ግንባር የተሰኘ አዲስ ዘመቻ መሆኑን የገለጸው ሰራዊቱ ዘመቻው በመላው ኦሮሚያ የሚካሄድ መሆኑን ገልጿል። ይህ ዘመቻ ከአመራሩ ግድያ ጋር የተገናኘ መሆን አለመሆኑን ግን የገለጸው ነገር የለም። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በኢትዮጵያ በግጭቶች ምክንያት ከትምህርት ገበታ ውጭ የሆኑ ተማሪዎችን በተመለከተ የዩኒሴፍን አሃዛዊ መረጃ አልቀበለውም አሉ። የትምህርት ሚኒስትሩ የሚኒስቴር መስሪያ ቤታቸውን የዘጠኝ ወራት ሪፖርት ለህዝብ ተወካዮች ምክር ቤት ባቀረቡበት ጊዜ ነው መረጃውን እንደማይቀበሉት የገለጹት። በኢትዮጵያ በግጭትና በሌሎች ሰው ሰራሽና ተፈጥሯዊ ችግሮች ምክንያት በትምህርት ገበታቸው ላይ መገኘት ከነበረባቸው ተማሪዎች መካከል 10 ሚሊዮን የሚጠጉት ከትምህርት ውጪ መሆናቸውን የዩኒሴፍ እና የሌሎች ዓለም አቀፍ ተቋማት ሪፖርቶች ያሳያሉ። ከዩኒሴፍ ውጪ ሌሎችም ተቋማት ያወጧቸው ሪፖርቶች በመንግስትና በፋኖ መካከል ጦርነት እየተደረገ ባለበት በአማራ ክልል ብቻ 4.7 ሚሊዮን ተማሪዎች ከትምህርት ገበታ ውጪ መሆናቸውን ያሳያሉ። መረጃዎች እንደሚጠቁሙት በተያዘው ዓመት በመላው አገሪቱ በተለይም ጦርነት ባለባቸው አካባቢዎች ከ6 ሺህ በላይ ትምህርት ቤቶች ከማስተማር ውጪ ናቸው ተብሏል። በትምህርት ሚኒስቴር ሪፖርት ግን 5354 ትምህርት ቤቶች ናቸው ከማስተማር ውጪ መሆናቸው የተገለጸው። እነዚህ መረጃዎች ተጠቅሰው በምክር ቤት አባላት ጥያቄ የቀረበላቸው የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ግን እንደ ዩኒሴፍ ያሉ ድርጅቶች ቁጥሩን እስከ 10 ሚሊዮን እያደርሱታል፣ እኔ ግን እሱን አላምንበትም ብለዋል። እኔ የተማሪዎችን ቁጥር ማወቅ ዋነኛው ስራዬ ነው እኛ የምናውቀው ቁጥር 7.2 ሚሊዮን ነው ሲሉ መልሰዋል ሚኒስትሩ አክለውም ዋናው ጉዳይ ግን 7 ሚሊዮን ወይም 10 ሚሊዮን የሚለው አይደለም ለዚህ ቀውስ ምክንያቶቹ ግጭቶች ስለሆኑ ግጭቶችን ማቆም አለብን አንድ ሚሊዮን ቢሆንም የተማሪዎች ከትምህርት ውጪ መሆን ሊያሳስበን ይገባል ብለዋል ተማሪዎችና ትምህርት ቀይ መስመር ሊሆን ይገባል በማለትም በየትኛውም ወገን ያሉ ተፋላሚዎች የትምህርት ተቋማትን መምህራንና ተማሪዎችን ኢላማ ከማድረግ መቆጠብ አለባቸው ሲሉ ተናግረዋል በሌላ በኩል የሙስሊም ሴት ተማሪዎችን ሂጃብ አለባበስ ጉዳይ በበርካታ የምክር ቤቱ አባላት ጥያቄ ተነስቷል። አባላቱ ጭቆናው እስካልቆመ ድረስ ጥያቄውን ማቅረባቸው እንደማያቆሙ በመግለጽ ጉዳዩ በየጊዜው አጀንዳ እየሆነ ስለሆነ ግልጽ የሆነ መፍትሔ ሊቀመጥለት ይገባል ነው ያሉት። ሚኒስትሩ የአገሪቱ ሕጎች ሂጃብ መልበስ እንደማይከለክሉ፣ ሙሉ በሙሉ ፊትን የሚሸፍን ኒቃብ ግን ከደህንነት አንጻር እንደማይፈቀድ ገልጸው ምላሽ ሰጥተዋል። በአንዳንዶቹ አካባቢዎች ክልከላው ሳይደረግ ክልከላ እንደተደረገ አድርገው የሚያነሱ አካላት ምናልባትም ግጭት የመፍጠር አጀንዳ ያላቸው ሊሆኑ ይችላሉ ብለዋል። ዓለም አቀፉ የሰብአዊ መብቶች ተሟጋች አምነስቲ ኢንተርናሽናል በኢትዮጵያ እየተከናወነ ያለው የኮሪደር ልማት በሚሊዮን የሚቆጠሩ የከተማ ነዋሪዎችን የተፈናቃይነት ስጋት ውስጥ ከቷቸዋል አለ። ተቋሙ የኮሪደር ልማትና እያደረሰ ያለውን ሰብአዊ ቀውስ ባብራራበት ሪፖርቱ በኢትዮጵያ አዲስ አበባን ጨምሮ አሁን ላይ በ58 ከተሞች የኮሪደር ልማት እየተካሄደ መሆኑን ገልጿል። ባለፈው ዓመት በአዲስ አበባ በቦሌ እና ለሚኩራ ክፍለ ከተሞች 872 ዜጎች ያለፈቃዳቸው በግዳጅ እንዲነሱ መደረጉን በምርመራው ማረጋገጡን ገልጿል። የአዲስ አበባ ከተማ አስተዳደር ለእነዚህ ዜጎች ቅድሚያ ካለማሳወቁም በላይ ከተነሱ በኋላም ምንም ዓይነት ካሳ አልሰጣቸውም ብሏል። በኮሪደር ልማቱ ያለ ሕግ አግባብና ያለ በቂ ጥበቃ በግዳጅ የማንሳት ተግባር ከዚህ ቀደም ታይቶ የማይታወቅ ነው ያለው አምነስቲ ሁኔታው ሚሊዮኖች በቀጣይ በድንገት እንነሳ ይሆናል በሚል ስጋት ውስጥ እንዲኖሩ አድርጓቸዋል ብሏል። አምነስቲ ለዚሁ የምርመራ ሪፖርት ያነጋገራቸው 47 የአዲስ አበባ ቦሌና ለሚ ኩራ ክፍለ ከተማ ነዋሪዎች አካባቢው እንደሚፈርስ በስብሰባ ከተነገራቸው ከአንድ ሳምንት በኋላ የወረዳ አመራሮች በ24 ሰዓት ውስጥ ለቀው እንዲወጡ እንዳዘዟቸው ተናግረዋል። መንግስት የኢትዮጵያንም ሆነ አገሪቱ የፈረመቻቸውን ዓለም አቀፍ ሕጎች እየጣሰ ነው የሚለው አምነስቲ፣ የኮሪደር ልማት የፈጠራቸውን ችግሮች የዘገባ ሽፋን የሰጡ ጋዜጠኞችም ማስፈራሪያ ስለሚደርሳቸው ችግሩ ሊነገር የሚችልበት መንገድ ተዘግቷል ብሏል። መንግስት በየኮሪደር ልማት የዜጎችን ሰብአዊ መብት ባከበረ መልኩ መተግበሩን እስኪያረጋግጥ ድረስም ፕሮጀክቱን እንዲያቆም ጠይቋል። ይህ በእንዲህ እንዳለ የኮምቦልቻ ከተማ አስተዳደር ለኮሪደር ልማት የሚውል የ100 ሚሊዮን ብር ብድር ነዋሪዎችን መጠየቁ ተሰምቷል። በከተማው ከንቲባ የወጣው የከተማ አስተዳደሩ የብድር ጥያቄ የተላለፈው ለከተማው የቤት ሰሪዎች ህብረት ስራ ማህበራት መሆኑንም መሰረት ሚዲያ ዘግቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቅርብ ጊዜያት ወዲህ በሌሎች የሃይማኖት ተቋማት ጥቅም ላይ ሲውሉ የሚታዩ ንዋየ ቅድሳት በብቸኝነት መጠቀም የሚያስችላት የአእምሯዊ ንብረት ምዝገባ አከናወነች። የቤተክርስቲያኗ የህዝብ ግንኙነት መምሪያ እንዳስታወቀው በቤተክርስቲያኗ ባለቤትነት የተመዘገቡ ከበሮ፣ ጽናጽል፣ መቋሚያ ና ከ10 በላይ ቅዱሳት መጽሐፍት ናቸው። የኢትዮጵያ አእምሯዊ ንብረት ባለሥልጣን እነዚህ ንዋየ ቅድሳትና ቅዱሳት መጽሐፍት በቅጂና ተዛማች መብቶች ስራ ተመዝግቦ ከሚያዝያ 3 ቀን 2017 ዓ ም ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አእምሯዊ ንብረት መሆናቸውን በሰጠው የምስክር ወረቀት አረጋግጧል። በርካታ የኦርቶዶክስ ተዋሕዶ እምነት ተከታዮች እርምጃው አላግባብ በሌሎች የሃይማኖት ተቋማት ጥቅም ላይ እየዋሉ የሚገኙ ንዋየ ቅድሳቷን ለመጠበቅ ወሳኝ የህግ መሰረት የሚሰጥ መሆኑን በመጥቀስ በበጎ ተመልክተው አድናቆታቸውን እየገለጹ ይገኛሉ። በሌላ በኩል ደግሞ አንዳንድ ወገኖች ምዝገባውን በተመለከተ ተጨማሪ ማብራሪያ እየጠየቁ ነው። ማብራሪያ የሚያሻቸው ናቸው ከተባሉት ጉዳዮች መካከል ከምዝገባ ምስክር ወረቀቱ አገልግሎት ዘመን ጋር የተያያዘው አንዱ ነው። በምስክር ወረቀቱ ላይ እንደተገለጸው ይሄ የምዝገባ የምስክር ወረቀት የሚያገለግለው ለአምስት ዓመታት በመሆኑ የአገልግሎት ዘመኑ በተጠናቀቀ ጊዜ ቤተክርስቲያኒቱ እያሳደሰች ልትቀጥል ነው ወይ የሚል ነው። ሌላኛው ማብራሪያ የተጠየቀበት ጉዳይ ደግሞ ከማምረት መብት ጋር የተያያዘ ነው። ሰነዱ የባለቤትነት ማረጋገጫ በመሆኑና የተሰጠው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ተቋም ስለሆነ ለማምረትም ሆነ ለመገልገል መብት ያላት ቤተክርስቲያን ናት። በዚህ መሰረት እነዚህን የተመዘገቡ ንድፎች ወይም ንዋየ ቅድሳት በማምረት ላይ የቆዩ ግለሰቦችና ተቋማት እጣ ፈንታ ምን ሊሆን ነው የሚል ማብራሪያ የሚሻ ጉዳይ ተነስቷል። ይህን ማስረጃ እስካጠናቀርንበት ጊዜ ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጉዳዩ ዙሪያ የሰጠችው ማብራሪያ የለም። አሜሪካ በኤርትራ አስመራና በደቡብ ሱዳን ጁባ ያሏትን ጨምሮ አስር ኤምባሲዎቿን ልትዘጋ መሆኑ ተነግሯል። ኒውዮርክ ታይምስ የሀገሪቱን የውጭ ጉዳይ መስሪያ ቤት ምንጮች ጠቅሶ እንደዘገበው ከሚዘጉት ኤምባሲዎች ስድስቱ በአፍሪካ የሚገኙ ሲሆን ሁለቱ በአውሮፓ የሚገኙት የማልታና ሉክሰምበርግ ኤምባሲዎች ናቸው። የፕሬዚዳንት ዶናልድ ትራምፕ መንግስት ወጪ መቀነስ እቅድ አካል ነው በተባለው በዚህ ቅነሳ ከሚዘጉ ኤምባሲዎች በተጨማሪ በተለያዩ የአውሮፓና አፍሪካ ከተሞች የሚገኙ 17 ቆንስላ ጽሕፈት ቤቶችንም ለመዝጋት መታቀዱን ዘገባው አመልክቷል። ከዚህ በተጨማሪ በሶማሊያ ሞቃዲሾ የሚገኘውን የአሜሪካ ኤምባሲ በሁነኛ መጠን ሰራተኞችን ለመቀነስ ወይም ጨርሶ ለመዝጋት መታሰቡን የተሰማው አሜሪካ ከቻይና በመቀጠል በርካታ ኤምባሲዎችና ሚስዮኖች ያሏት ሀገር ስትሆን በመላው ዓለም በ173 ሀገራት 271 ኤምባሲዎችና ቆንስላ ጽሕፈት ቤቶች አሏት። የአዲስ አበባ የታክሲ ተራ አስከባሪዎች በሌላ አዲስ በተደራጁ ወጣቶች ሊተኩ ነው። ሪፖርተር ጋዜጣ በቂርቆስና በንፋስ ስልክ ላፍቶ ክፍለ ከተሞች የሚገኙ የታክሲ ተራ ማስከበር ማህበራት አባላትን አነጋግሮ እንደዘገበው ተራ አስከባሪዎቹ እንዲለቁ የመጨረሻ ቀነ ገደብ ተሰጥቷቸዋል። ተራ አስከባሪዎቹ እነሱን የሚተኩ የተደራጁ ወጣቶች በየወረዳ አስተዳደሮች መዘጋጀታቸውን መስማታቸውን ገልጸዋል። በድንገት የመጣው ለቃችሁ ወደ ሌላ ትሸጋገራላችሁ የሚለው ትዕዛዝ ያልተዘጋጁበት በመሆኑ ዱብዳ እንደሆነባቸው ተናግረዋል። የአዲስ አበባ ስራና ክህሎት ቢሮ በሰጠው ምላሽ ወጣቶቹ ለታክሲ ተራ ማስከበር የሚደራጁት ለሁለት ዓመት መሆኑን ጠቅሰዋል። አሁን ይሸጋሸጋሉ የተባሉት ለረጅም ጊዜ የቆዩ ጥሪት የሚያፈሩ መሆናቸውን የገለጸው ቢሮ በከተማው በሚገኙ ሌሎች ስራ አጥ ወጣቶች የሚተኩ ይሆናል ብለዋል። ነባሮች ወጣቶች ወደ ክፍለ ከተማ አስተዳደሩ ስራና ክህሎት ቢሮ በመሄድ በስድስት የተለያዩ ዘርፎች ወደ መካከለኛ ኢንተርፕራይዝ የሚሸጋገሩ መሆኑን ገልጿል። የተወደዳችሁ የማግስት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። ሰላም።